ሰላም አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበደልይ። ሰላም ሰላም፣ ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን፣ አላህ ይጠብቅልን። እንግዲህ ዛሬ ድፎ ዳቦ ደፍቼ ላችኋለሁ። ምን የመሰለ ስፖንጅ የመሰለ ዳቦ ላችኋለሁ። እንደምትወዱ ደስ ተስፋ አደርጋለሁ። ዳቦውን እንግዲህ ያው ትንሽ በክቡ አደለም የጋገርኩት። አራት ማዘኗን ምጣድ ላይ ነው የጋገርኩት። ግን በምንድን ነው የጋገርኩት ታውቃላችሁ? በምን እንደጓገርኩት? ታዩታልታችሁ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ ጃና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ብዙ ትርፍፍ ሲበልልኝ፣ ሰላም ሰላም ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብሰብ ስክራይብ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሆኖ ተቀላቀሉ። ቤተሰብ የሆናችሁ ሸላይ ማለት አበረታቱን መሰለ ስፖንጅ የመሰለ ዳቦ ጋገርኩላችሁ ላቸኋለሁ። ይወትን ቤት እንዳባቶ እንደሚያምር ማለት ነው። በምንደጋገርኩት ደግሞ ታዩት አላችሁ ማለት ነው። ማሻ አላ የታያችሁት ሁነውም በቃ የአገሬ ነው፣ ትዝ ብሎኝ እንደ አገሬ ነው ዛሬ የጋገርኩት እላችኋለሁ። ታዩት አላችሁ በምንደጋገርኩት አሳያችኋለሁ ማለት ነው። ማሻ አላ ተባረካላ እላችኋለሁ። እንግዲህ ወላይ ፍርፍር ያለች ዳቦ ኬክ የመሰለች ዳቦ ነውየጋገልኩላችሁ ማለት ኮባዬን አጥቤ ኮባ ያለኝ ኮባ መጣሁኝ በኮባ ነው ዳሬ ዳቦንየጋገርኩት በጣም በቃ ምንድ በላችሁ አገሬ ነው ትዝ ያለኝ ላችሁ አገሬ አገሬ ታቃላችሁ በቃ ሁሉም ነገሩ ማለት ነው ኮባውን እንግዲህ ሂጄ አምጥቼ ኮበየ ና ምጥቼ እንደዚያ ጥቤ ጠፈፋርጌ አሁን ያው እንትኑ ማያስፈልገውን ማያስፈልገውን ነገሩ እንትናን ስቼ እለት ማለት ነው። የሀገሬ እንድ እዚ ሀገር ከመጣው ኔ በኮባ ጋግሬ ዳቦ አላቅም። ዛሬ ነው ለመጀመሪያ ጊዜ ነው በኮባ ዳቦ መጋግረው። በነገራችን ላይ ኮባ እዚ ይሄ ኮባ እንዳይመስላችሁ የሙዝ ቅጠል ነው። ሙዝ በጣም ነው ቤቱ ሙዝ ነው ያለው። በጣም ነው ማለት ነው። እና ቅጠሉ ልክ እንትን ነው የሚመስለ፣ ሀገራችን የእንሰት ቅጠል ነው የሚመስለው። ይሄው ዱቄታችን እንዳያችሁት ዳቦኤን ማለት ነው በጣም ነው። ሶስቴ አራቴ ነው እንትን ያልኩት እየመለስኩት ማለት ነው፣ ፈልቶ ወጥቶ ማለት ነው። በዚህ በጣም ነው ያው እኔ እንደዚህ በኮባ ሲሆን በጣም ነው ምወደው። በሌላውም እንሰራለን። ዛሬ አገሬ ነው ትዝ ያለ። በቃ እንደዚህ ስሰራበት እንትን በኮባው ማለት ነው ደስ አለኝ። ሽታው ቤቱን ልነግራቸው አንችልም ማለት ነው። ሽታው ቤቱን በቃ ምን ልበላችሁ እንትን አለ በቃ ስትገቡ ማለት ነው። አሁን አገራችን ድግስ ወይም ደግሞ የሆነ ቦታ ልትሄዱ ዳቦ ትደፋላችኋ በቃ ያን ዳቦ እሱ ነው መሰለኝ እላችኋለሁ። በቃ ሽታው እኔ አረቦቹ ምን ይላሉ እያልኩኝ ማለት ነው። አረቦቹ ምን ይሉኛል ያልኩኝ ያለኝ ኮባውን ማለት ነው። እንግዲህ ደስ ይላሉ በጣም እላቸዋለሁ። ደስ ብሎኛል። እውነት ኮባው ላይ ጓደኞቼም አሉ። እነሱ ናቸው እንደው እንደዚህ የሚል ያበረታቱኝ። እንደዚህ ኮባ አለ ምናምን ዳቦ ስላቸው ያው ኮባ አለ ስሪ ምናምን ሲሉኝ በቃ ሄጄ ያመጣውና ማለት ነው ያበጠው የፈንዳ አይነት ሃመማ የተኛ ብዬ ዳቦ ምን የመሰለች ኬክ ሆነች። ስፖንጅ ስፖንጅ ልነግራቸው አልችልም ማለት ነው ህዛን ያው እዚህ ላይ አድርገን ያስተካከልኩ ያስተካከልኩት ነው እንግዲህ እንትን እንዳይል ብዬ ቅጠል። ኮባ ከሆነ ብዙ ነው ያለው፣ በስሜት አያልቅም ደግሞ እዛ ራሱም ያለው ማለት ነው። ልክ ኢትዮጵያ ነው የሚመስለው ማለት ነው። ወላይ ኢትዮጵያ ነው የሚመስለው። በቃ ወይኔ ደስ ሲል ወላ በጣም ነው ደስ የሚለው። እና እኔ በኮ በገግሬ አላቅም ነበረ። እንጃ በቃ የህንትን ያልኩኝ ነው የህንትን ያልኩት ነገር አያገባኝም ያልኩኝ። እንደ ሀገራችን እንትን ነው የምንሰራው በዘዊ በእንጨት ነው። እዚ ግን በደ ትሪክ በምጣል ነው የምንከተው። እግድን እንዳያችሁት ው እዚ ጋ እያለበስኩት ነው ቅጠል የፈለጋችሁ እንግዲህ ቅጠል ቅጠል እንትን ያለች ቅጠል እዚህ ቤት ሞልቷል። በእውነት በእውነት እላችኋለሁ የፈለጋችሁ ነገር በቅጠል ስለስራ ብትሉ ትችላላችሁ። ኮባ ማለት ነው። ኮባ ራሱ አለ። በቃ እኛ ደግሞ ከዳርዳሩ ነው ሄደን ይሄን ቆርጠን ያመጣ ነው። በነገራችን እኔ አዲስ ስለሆንኩኝ ቦታውም አሳይቶኝ ነው እንጂ ድፍረት አለኝ፣ በጣም ድፍረት ቆርጬ ያመጣሁኝ አጠፍኩኝ። አንዴ ለማን ሞት ነው ብዬ ማለት ነው እዛ እያስተካከልኩት ይሄን ያለበስኩት ነው። ያው ደስ ይላል ብቻ፣ አገሬ ነው ትዝ ያለኝ ማለት ነው። እንደዚህ ስሰራው ማለት ነው አገሬ ነው በቃ፣ ሁሉም ነገር ትዝ ትዝታው ትዝ ያለኝ ማለት ነው። ታውቃላችሁ፣ ሀገራችን የትም የትም ይሁን ዳቦ ሲደፋ ሽታው በጣም መጥቶ የሚመታው ማለት ነው፣ ይመታል ማለት ነው እና አሁን እስቲ አገር አገር ይባል ብዬ ነው እንደዚህ የሰራሁት እላቸዋለሁ። ለመቅረጽ ለመቅረጫ አልተመቸኝም ነበረ። በአንድ እጄ ነው ይዤ በአንድ እጄ ነው። ጓደኞቼ ወደ ውጭ ቁጭ ብሎ ነበረ። እኔ ነኝ እደፋለሁ ብዬ እንትን ስላልኩኝ፣ ከዛ እንደ መቅረጽ ምናምን አላወቁም። ያው ልቅረጽ ያዙልኝ ብላቸው ትሬ ስል ግን ይዙልኛል። ግን እኔ ደግሞ እንትን ለማየው ጋዝ እንትን አበራሁኝ። ጋዝ ፍሩልኝ ፍርኔ ውስጥ ከተትኩት እላችዋለሁ። ከተትኩት እንግዲህ በሰላም ውጥ ከተቸዋለሁ። እንደምትወዱ ተስፋ አረጋለሁ። ያው ከተቸው አስቀምጨዋለሁ። ከተትኩት። እሺ፣ ቤተሰብ ይኸ ዳቦውን ወጥተዋል። እንግዲህ ዳቦውን ወጥቶ የተታየ ነው፣ እዩት ማለት ነው። እንግዲህ እያ አንዳንዱ በስሚላህ በጣም ነው የሚያምሩ፣ በጣም እላቸዋለሁ። እረ መሰለኝ እኮ ይኸው እንደ ቅጠሉ ምናምኑ። እኔ ግን ይበሰላል አልመሰለኝም ነበረ። ትንሽ ቀፍሬ ሳየው በስለዋል፣ ረ ማሻአላ ብዬ አወጣሁት። እናቸዋለሁ። ብዙም አልቆየም ከለሩ እንጀ ያለ ወይ። ብስሚላህ፣ እኔ ዳቦ አንዳንዴ እንደዚህ ዳቦ ወዳለሁ፣ ደስ ይለኛል። ዳቦ ድፎ ወዳጆች ማለት ነው። በጣም ነው ደስ የሚለኝ ዳቦነቱ ማማርነቱ ራሱ እላዩ ያስታውቃል። እንግዲህ ሲቆረስ ምን እንደሆነ እናየዋለን ማለት ነው። ጓጓ ሆኖ ውስጥ ቋሚ እስከ ቆርሰን እስከ ሳይወ ድረስ ማለት ነው። ደህና ነው ወይስ ደህና ነው፣ ተበላሸ ወይስ አልተበላሸ በሚል ትንሽ እንትን ውስጥ አለሁኝ። ብቻ ላቅም፣ ቆንጆ ይሆናል ብዬ አስባለሁ እንሻላ። ቆንጆ ይሆናል ብዬ አስባለሁ። ወላሂ ገለበጥ ገለብጦ ውስጥ አንድ በኩሉ ደግሞ በዚህ በኩሉ ሌላ ውስቲ እንግዲህ አላቅም ይብሳልም አይብሳልም። ዝም ብዬ በግምት ነው ያወጣሁት በግምት ነው ያወጣሁት በነገራችን ላይ ማለት ነው። እና ብቻ ሁሌ ነው መጋገር ጌጠን ስላለ ደስ ይላል። በቃ ደስ ይላል መጋገር ነው በቃ። ሌላ ምንድን ነው ምንም ደግሞ በአቮካ ምናምን አላሳየኋቸውም። ሰው ነበረ አላሳየኋቸውም። ምንም አልጨመርኩም። ወላሂ የጨመርኩት ምንገራችሁ እንትን እርሾ እና ቢኪ ፓውደር፣ ትንሽ ጨው፣ ትንሽ ስኳር። በስ ወተት አንጨመርኩ እንቁላል አንጨመርኩ ምንም አልጨመርኩም። አላሽ አይደል በቃ፣ ያቺ ትንሽ ጨው እና ትንሽ ሁለት ማንኪያ ስኳር በትንሿ ማንኪያ ጨው፣ ዘይት ሽወይ ትንሽ ትንሽ ሁለት ማንኪያ የሚሆን ዘይት አላረኩም። እኔ ብዙ ዜን ማለት ነው እና ያረኩት ማለት ነው ሶስት ኩባያ በነሱ ኩባያ ታቆታላችሁ። ሶስት ኩባያ ዱቄት እንትን እቃውን ስለጠበበኝ ነው። ትልቅ ልጋግር ነበረ እቃው ትልቅ ሚጋግር የለም የእሱ ስለሆነ ነው። ትልቅ በትልቁ ልጋግር ነበረ ግን እቃውን ሳየው እንትን አይልም፣ አይመችም ትንሽ ናት። ከዛ ተኩት ይላቸዋል። አረረ ምሄ ያረረ እንዳይመስላችሁ ሺ የተመታችው ያምራል። በጣም ነው የሚያምረው በእውነት ኬክ ነው የሚመስለው። ማሻአላ ተባረከ ያለ ማለት ነው። ማሞገስ አለብሽ እንጂ ምንም የሚያሞገስሽ ሰው የለም። እና ቤተሰቡ አይቶ በኋላ ካዩት በኋላ አሁን ያመገስ ሊያስመሰግሉኝ ይችላሉ ማለት ነው። እና ቤተሰቦች እውነት እውነት ስንናገር በጣም በጣም ነው ፍርክስክስ ማለቱ። የወዛ ጋራ ራሱት ብትን አለ ውስጡ ማለት ነው እንግዲህ እስከ ስቆርስ ስጡቅ ስቆርሰው ድረስ ጫነቀኝ ማለት ነው። ቅጠሉ ውስጥ ውስጥ ገብተው እሱን እየለቀምኩ ነው እያወጣሁ ነው ቅጠሉ እንላቸዋለሁ። በጣም ነው የሚሆን እንጂ ደጥ ነው ለንትን እኔ ምንድን ነው ጭንቀቴ አይበስልም ብዬ በቃ ወይ ሊጥ ሊሆን ይሁን ሰለስተ እንዴ ድንብጥ ብሎ ቁጭ ብሎ ይሆን ብዬ ማለት ነው። ትንሽ እንትን ያልኩ ነው። ስጋት ላይ ነኝ ያለሁት አሁን፣ እንትን እንዳይን እንደ ማንኛውም እንደዚህ ብድና ረኩ የፈቀድ ነው እንዳይደርቅ ማለት ነው። በራሱ ኮባ ማለት ነው። ለምን በሌላ ዕቃ ማሻገር ነው። በራሱ ኮባ እንትን ያልኩት ነው፣ እየሸፈንኩት ነው። እንዳይደርቅብን ማለት ነው። ጓደኞቼም እንትን እስከ ሲሉ ድረስ ጠሪቻቸው ሰርፕራይዝ ነው ምላቸው እላቸው አለሁ። እና ትወዱታላችሁ ብዬ ደግሞ ተስፋ አረጋለሁ። ቤተሰብ በጣም ደስ ይላል። ወላሂ እንደዚህ ኮባ ያኔ በጥዳያችሁ ታወጣ ነው። እንደዚህ አወጣሁት ላችኋለሁ። ያው ቆረስኩት ነው ውስጡን የኔ እስከ ሳይ ወደዳጭ ቆይ ነበረ። በሰለ ወይ ሳልበሰለ በሰለ ወይ ሳል በሰለም ያልኩኝ በጣም እንትን ብሎ ነበረ ግን ቢላው ራሱ ያስታውቃል። እንትን ብሎ አለ ያረር ፈረፍር አላፈርኩም። ቤተሰቡ ይሰድቡኛል፣ ወይኔ ቤተሰቦች የምን ይሉኛል ብዬ ጭንቅ ጭንቅ ጭንቅ ሆላቸው። አያቸው ሶፍት የመሰለች ዳቦ ነው የቀቀልኩ እኔ። እህታቸው እኮ ጎበዝ ነኝ፣ በጣም ባለሙያ ባለሙያ ባለሙያ የወጣልኝ ባለሙያ፣ መቼም ባለሙያ። ይኸው ቆርሼ ደግሞ እንደበላሁት ትንሽ ማለት ነው። ጣሙ እንድነግራቸው አንችልም። በስም ኬክ ነው የሚመስለው። ይሄ ዳቦ ይመስላል። ኬክ ፉኖ ፉኖ ፉኖ ታውቃላችሁ። አይዋ ደዛ ነው የሚመስለው እና ቤተሰቦች እንደምትወዱ ተስፋ አረጋለሁ። እናንተም ከወደዳችሁ ሼር ላይ ካድርጉልኝ አበረታቱኝ። ያው እኔ እንደ በፊት ምግብ ምናምን አንሰራም። አሁን ጽዳት ምናምን ነኝ፣ ምግብ እንኳን ተገላግያለሁ። እና አንዳንዴ እንደዚህ ዳቦ የሆነ ነገር ኬክ ነገር ምናምን እየሰራሁ አሁን ላለው አቀርባለሁ ብዬ ተስፋ አደርጋለሁ። እናንተም እንደምትወዱ ተስፋ አደርጋለሁ። እችን የመሰለች እንግዲህ ቆንጅዬ ዳቦ እችን የመሰለች ጋገርኩላችሁ ማለት ነው። እናንተም ደግሞ ሼር ላይክ ያደረጋችሁ አበረታቱኝ። በሌላ ደግሞ አዲስ እስከ ስንገናኝ ድረስ መልካም ቀን ይዛችሁ